አመመ። እንዴ የሚጎላ ምን ሆነ ነው? ምንን አመመ ነው? ትንሽ ራሴ እና ሐኪም ቤት እንሂድ። እንዴ ይሄው ሐኪም የመጣሽ አይደል? አክተር ሱራፌል ከየት የምሬን ነው። አሁን ብዘፍኝልኝ ደግሞ ደሞ በቃ እስከ መጨረሻው ነው ማለት እሺ። ወርወር ሲል አይኔ ካይኑ ከአንድ ሙሉ ሶስቴ ሰረቅ አድርጎ ሲያይን፣ ድንገት ልጁን በማየቴ ሳሎዳ አስገድዶኝ ተስቤ ወደሱ ይኸው በሄድኩበት ማውራት ነው ስለሱ። ከዚህ በኋላ ግን እንደዚህ ብታስጠብቅኝ፣ እስከ መጨረሻው ነውሽ የሚሄደው። ጥርግ ማለት ትችላለሽ። አጥፍተሽ እንኳን ይቅርታ አትጠይቂ። በነገር ከምትቀበለኝ ለምን እንዳረፈድኩኝ ብታይቀኝ መልካም ነበር። እሺ፣ ምን ነው ጉልቲ ነው ደሞ እየመጣሁ አዙሮኝ ወደኩኝ። ሰዎች ናቸው አረጋግተውልኝ፣ ውሃ ገዝተውልኝ፣ ገስቶልኝ ተረጋጋኩ። አዲስ ጓደኛ ሰላም፣ ሱራ ክላስ ሜቲናት ሱራፊል ዳኑ እባላለሁ። ስላወቁ ደስ ብሎኛል። በጣም ሸበላ ነው። ቴንክ ዩ። ኬት ነው ያመጣሻት? ደግሞ አብሬሽ ካልሄድኩ ብላ ድርቅ አለች። ምን ላድርግ? ይቅርታ ግን፣ ከዚህ በኋላ እዚህ ይዘሻት እንዳትመጭ። ወንድሜ አንድ ነገር መስማት አልፈልግም። ቀጥ ብለሽ ወደ መኪናው ግቢ። ወንድሜ ላስረዳ ጨርሻለሁ። በእናትህ ወንድሜ ጨረስኩ፣ ትሰማኛለህ? የመጀመሪያ ስለሆነ አልፌያለሁ። ከዚህ በኋላ ግን እህቴ አጠገብ ባገኘ አላወራ፣ በተግባር ነው ማሳይ። ቆይ እስከ መቼ ነው ግን እንደዚህ? ምን ቀጠለው ነፍስ ነው ይሄ ነገር የሚያበቃው? ከምቾት የእሱ በልጦብኝ ይሆናል፣ እሷ ከሁሉም በልጣብኝ ይሆናል።

ደግሞ ምን ሆነች ነው ፊትሽ? እንደዚህ ድርቅ እያለው ምኑ? ራስ ጨልቶኛል እኔ እያለው። ክፍቅ እንዳንገናኝ ደጉ ቀን ዛሬ አገናኝቶናል። ቤል በል። ማነው የመጣው? ቆሻሻ የሚወስደው ልጅ ነው። ልቀፍ መጥሽ እኮ ነው ልቀፊ ምንድ ነው ስናፍቅሽ? ስናፍቅሽ አንብቤ ሁሌ ነው ማነበው። ማለት ሁሌ ነው ምናፍቅሽ? አዎ፣ እኔ ያልናፍቅ ናፍቅኝም ስል ከሰራው ታጢያት ሁሉ ትልቁ አጢያት ነው የሚሆኑ። ምን እያደረጋችሁ? ምንም ቆርሻ እንደቀር እየነገርኩት ነው።

እኔ ራሱ የኔ ባልንኩበት ሰዓት መተሽ እኔ ይሆንሻ ሔዋኔ አይኔ ክፉ ደጉን አላይ ባለበት ጊዜ ይሁንሽኝ ማያ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ። ፊደሎች ተገጣጥሞ ራሱ አንቺን አይገልጽሽም። አቃለው አንድ ቀን ሰርቼ ተለውጪ የኔ እንደማደርግሽ ቤተሰቦችም እንደሚወዱኝ በጣም በጣም በጣም ቆጥሻለሁ።

ሀገር መውጣቱ ነው። ፈጣሪ ሆይ፣ አክስት ሀገር ዱባይ ወንድሜን ወድጃ ያለው አትሂድብኝ ብላ እዛው ታስቀርልኝ። ኡፍ እንደው መድኃኒዓለም ቸርወሪ ያሰማሽ ቆንድሚ ጨክነልቲ ድራ ኧረ አንድ ወር ብቻ ነው እመለሳለሁ። ትናፍቀኛለሽ

ልነግርሽ እፈልጋለሁ፣ ምን፣ በህይወቴ ውስጥ ያልተጠበቀ ሰው ሆነሽ መጣሽ፣ ማለት አሁን ግን ለህይወቴ በጣም አስፈላጊ ሰው ሆነሽ፣ ለዘላለምና ሁል ጊዜ ወድሻለሁ። ወንድሜ እን ሄደዋል፣ ብለሽ ያንን ወሮ በላ ልታገኙ ነበር አይደል? ከማንም ዱርዬ ጋር ከማይሽ ብትሞች ይሻለኝ እንዴ፣ ድንጋይ ራስ። ሴቶቹን ጨረሳቸው አይደል? የኔ ፍቅር ካንቺ ውጭ ወደ ውጭ፣ የኔ አባት። እኔም በጣም ነው የምወድሽ። እኔም እወድሻለሁ። የኔ ፍቅር ግን ሳታውሽ እኔ ስንተኛ ነኝ? የመጀመሪያም የመጨረሻም ነሽ። ወይኔ ታድዬ፣ ወይኔ እች ጅል በሚያውን ሰዓት እየመጣች ሳሚን ፍቅር። ምን ነው ስደውልላት ታነሳም? የማናት ቆንጆ። ደግሞ እህትና ሳታስተውቀኝ ሁለተኛ ጠገቤ እንዳትደርስ ቆይ አንቺ ልጅ ምንድን ነው ፕላንሽ? እኔን ቆሞ ለማስቀረት ነው እንዴ? ሰማለ? እኔ እያለው ቃል ታታረግም ቺታ አታረግም እሺ? ደፍቋፍ። አትስቂን በናት፣ ወደ እዛ ታገኝ እሺ። እንዴ በኩርኩም ምን ሆነሽ ነው ማያ? በቃ ታረጋጊሽ

መጀመሪያ አንተ ክፈተው። አንቺ ክፈችው። መጀመሪያ ሱራ፣ ደግሞ ሌዲስ ፈርስት ነው እ ቦይስ ፈርስት ማያዬ፣ እምብዬው፣ አኮርፋለሁ። እሺ በቃ ምን ነው? እሳለም እንዴ? አረ